ድሬደዋ ከተማ ከወራጅ ቀጠና ስጋት ለመላቀቅ ወሳኝ ጨዋታ ያደርጋል። በ34ኛ ሳምንት የኢትዮጵያ ፕሪሚየር ሊግ የመጨረሻ ቀን ጨዋታዎች ዛሬ ሲደረጉ ቀዘንሳ ላይ ድሬደዋ ከተማ ከወራጅ ቀጠናው ስጋት ለመላቀቅ ከሲዳማ ቡና ጋር ወሳኝ ጨዋታ ያደርጋል። ብርቱካናማዎቹ በውድድር አመቱ መጀመሪያ ሳምንታት ላይ በሜዳቸው ባደረጉት ጨዋታ ጥሩ ውጤትን ቢያስመዘገቡም ከዚህ ወዲህ ባሉት ጨዋታዎች ላይ ያንን አቋማቸውን ይዘው ባለመቀጠላቸው አሁን ላይ የመውረድ ስጋት ውስጥ ሊወድቁ ችለዋል። ቡድኑ ያለፉትን ሶስት ተከታታይ ጨዋታዎች በድል ከተወጣ በኋላ ሳይጠበቅ ቀድሞ ከሊጉ መውረዱን ባረጋገጠው ባሳለፍነው ሳምንት በወልዋሉ አዲግራት ዩኒቨርሲቲ ሽንፈት የገጠመው ሲሆን በዛሬው ጨዋታ ከሽንፈቱ አገግሞ ከወራጅ ቀጠና ስጋት ራስን ለማላቀቅ ከባድ ትግል ያደርጋል ተብሎ ይጠበቃል። ሲዳማ ቡና በአንጻሩ ከኢትዮጵያ ዋንጫ ሻምፒዮንነት ማግስት ይህንን ጨዋታ የሚከወን ሲሆን ጨዋታን አሸንፎ የአራተኛነት ደረጃን ከባህር ዳር ከተማ ለመረከብ እያለመ ወደ ሜዳ ይገባል ተብሎ ይጠበቃል። ጨዋታውን ማሸነፍ ከሲዳማ ቡና ይልቅ ለድሬዳዋ ከተማ በእጅጉ አስፈላጊ ነው። ምክንያቱም አሌታዎቹ ደረጃቸውን ከማሻሻል ውጭ በቡድኑ ላይ የሚያመጣው ተጽዕኖ የለም። ለብርቱካናማዎቹ በአንጻሩ በሊጉ የመቆየት ህልውናቸውን በራሳቸው ለመወሰን የማሸነፍ ግዴታ አለባቸው። በመሆኑም በስነ ልቦናው ጫና አንጻር ለድሬዳዋ ከተማ ጨዋታው ከባድ ሊሆን እንደሚችል ይገመታል። የሁለቱም ቡድኖች የ16 ጊዜ ግንኙነት ስንመለከት ሲዳማ ቡና ሰባት ጊዜ በማሸነፍ የበላይነቱ ሲይዝ ድሬዳዋ ከተማ በአንጻሩ አምስቱን ሲያሸነፍ በቀሪ አራት ጨዋታዎች ደግሞ በመከባበር ተለያይተዋል። የሳምንቱ መርሃ ግብር ማሳረጊያ መሻሻ 12 ሰዓት ላይ በወላይታ ዲቻና በባህር ዳር ከተማ መካከል ይደረጋል።